ኑኑሻ ዛሬም በዙሪያዋ ችግሮች እያንዣበቡ ነው። ደስ የሚለው ነገር ደግሞ በተቃራኒው እሷን የሚያስጥሏት እና እሷን ክፉ ነገር እንዳይነካት በዙሪያዋ የሚጠብቋት ወንዶች ብዙ ናቸው። ኤልሹ ከዛ ቤት ኑኑ እንድትወጣ እና ኑኑ ችግር ደርሶባት ተዋርዳ፣ ሌባ፣ ተበላ ብቻ ብዙ ነገር ተብላ ከዛ ቤት እንድትወጣ የማታደርገው ጥረት የለም ግን ሊሳካላት አልቻለም እስካሁንም ድረስ እኔን ሰው አይወደኝም፣ እሷን ብቻ ነው የሚወዷት። ወንድሜ ሁሉ ሳይቀር እሷን ይወዳታል። ያያት ወንድ ሁሉ ወደ እሷ ነው የሚረክፈው። እኔ ለምን አይወዱኝም? እያለችም ብቻዋን ቁጭ ብላ ታሰለስላለች። ከክላሷ ተቀምጣ አንዴ ወደዛ አንዴ ወደዚ ትሄዳለች፣ ትመጣለች። ሌላ ውድ ቤተሰቦቼ፣ አሁንም ቢሆን ወይዘሮ ሄለን የኑኑን የኤች አይቪ ቫይረስ አለብሽ የተባለውን አሁንም ትክክለኛ በሽተኛ እንደሆነች ለማሳወቅ ደፋ ቀና እያለች ነው። ዶክተሩን ስታናግረው እንግዲህ ጆ ሰምቷታል ማለት ነው። ጆ ከዛ ቤት የገባው እንደ ድንገት ነበር። ነገር ግን ኑኑ መቼስ ያው ችግር አይለፍሽ የተባለች መስል፣ ነገሮች ሁሉ በጭንቅላቷ ተጠምጥመው አይለቋትም። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ብዘዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ስወዳችሁ፣ በእናታችሁ ምን አለበት ግን ቤተሰብ ማለት የቪዲዮ ቪዲዮ ሲደርሳችሁ ላይክ ብታደርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ምን ችግር አለው? መልካምነት ለራስ ነው ውዶቼ፣ ለእናንተ ምንም አይጎዳችሁም፣ ምንም አይቀንስባችሁም። ስወዳችሁ፣ ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ ጀምሩት። አንድ እስከሆናችሁ ደግሞ ውዶችዬ ላይክ፣ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ ማለት ነው። በተረፈ ስለምታበረታቱኝ ከለባ አመሰግናለሁ። ምስጋና የላቀ ነው። ቲንክ ዩ ሶ ማች እንግዲህ፣ ኑኑ፣ ውድ ቤተሰቦቼ በጣም ነው የምታሳዝነው። ዛሬም ቢሆን ለቅሶ ከእሷ ጋር አለቀቃትም። እኔ ግን ሁሉም ሰው ትቷት ከቤሉል ጋር ብትሆን በጣም ደስተኛ ነኝ። ምክንያቱም ቤሉልን እሷም ትወደዋለች፣ እሱም ይወዳታል። ነገር ግን ሁለቱ አንድ ላይ እንዳይሆኑ ሁሉም ሰው ይጥራል። አንደኛ ደረጃ አዶናይ ነው፣ ሁለተኛ ደረጃ እንግዲህ ኤልሹናት፣ ሶስተኛም ረብ። አንደኛ ደረጃም ብያዝም እንደውም የእሷ ይባስ ነው። ሄለንም ሁለቱ አንድ ላይ ላይ እንደሆኑ በጭራሽ አትፈልግም። በጣም ደስ የሚለው ነገር እንግዲህ ሁላችንም እንደምናስታውሰው ኑኑ የኤች አይቪ ቫይረስ አለብሽ ተብላ ብቻዋን ቁጭ ብላ ስትሰቃይ ለማንም ሳትናገር ከወይዘሮ ሄለንና እንግዲህ ነፍሱን ይማረው እና አቶ ቶማስ ነበሩ የሚያውቁት። በኋላ ላይ ወረቀቱን ኤልሻይታ ነው። እንግዲህ አንዴ ቁምስቅሏን ስታበላት የነበረው እንደዛ፣ አንቺ እኮ እንደዚህ ነሽ አንቺ እንደዚህ ነሽ አንቺ እቃ መንካት የለብሽም አንቺ ከሰው አጠገብ መድረስ የለብሽም እያለች ብቻ በጣም ታሰቃያት ነበር። ያም ሆነ ይህ እንግዲህ ቤሉል ከመጣ በኋላ ችግሯን ስላወቀና ወይም ደግሞ እንደዚህ ማልቀስ እንደሌለባት ስለተረዳ ወደ ሕክምና ቦታ ወስዶ አስመረምራታል። እዛ ላይ እንግዲህ ውድ ቤተሰቦችን እንዳያችሁት አዶና ያግቶት ነበር። እንደምንም ግን ከዛ ወጥቷል። አሁን ሁለታቸው ግብ ግብ ገጥመዋል ማለት ነው። ሶስተኛ፣ አሁን ደግሞ ጆ ተጨምሯል። ጆ ከዛ ቤት የመጣው ኤልሻዳ ይፈልጎ ነበር። ነገር ግን አሁን ኑኑን አንድ ጊዜ እንዳያት በጣም ወዷታል፣ በጣም አፍቅሯታል። እች ልጅ ግን ከማትሆን ትላላችሁ ቤተሰብ ከማጋ ብትሆን ደስተኛ እውነት ትኖራለች ትላላችሁ? እኔ በበኩሌ እውነት ለመናገር ከአዶ ማለቴ ከቤሎል ጋ ብትሆን ሰላማዊ ህይወት ትኖራለች ብዬ አስባለሁ። ምክንያቱም ቤሎልን ካያችሁት የሆነ ረጋ ያለ የሆነ በቃ ላደርግ ወንዳ ወንድ ነገር ነው። እና አሁን ጆ ጆን ስታዩት የሆነ ዱርዬ ነው፣ ትምህርት አቋርጦ የሚንዘላዘል ምናምን ነው። ሰው ከጆ ጋ ብትሆን መቼ ሆነም የሚቻታ አይመስለኝም። አዶናይ የምንለዘው ነው አዶናይ በግዱ ደጅኝ ነው። እንግዲህ አዶናይ ይወዳታል፣ ያፈቅራታል። ኦኬ፣ በነገራችን ላይ አዶናይ የእውነት ይወዳታል፣ ያፈቅራታል። ካስታወሳችሁ እልሹ ታግታ እያለ የአባቱን ቤት እስከ መሸጥ ድረስ ደርሶ ነበረ፣ ተደራድሮበት ነበር የአባቱን ቤት። ሰው እውነት ለመናገር በጣም ይወዳታል፣ ያፈቅራታል። ነገር ግን ችግሩ ምንድን ነው ካላችሁኝ እልሹ ማለት ኑኑ፣ አዱናይን አትወደውም፣ አታፈቅረውም በዛ ላይ ደግሞ አሁን እያደረገ ያለው ነገር በግድ የሆነ አንድን ሰው እኮ በግድ ውደደኝ ብላችሁ የራሳችሁ ማድረግ አትችሉም። አለል ቤተሰብ በግድ ውደደኝ ብሎ ደግሞ አንድን ሰው የራሱ ካደረገ በኋላ ህይወቱ ሰላም አይኖረውም። ወንድ ልጅ ከወደደ ችግር የለውም፣ ሴት ልጅ ባትወድም። ሴት ልጅ ባትወድም ማለት ወንድ ልጅ ወዷት ብታገባው ችግር የለውም። ከጊዜ ብዛት ከእንክብካቤ ብዛት ምናምን ልትወደው ትችላለች ይባላል። ግን እውነት ለመናገር ምናልባት ኦኬ ልትወደው ትችላለች ያው ከመላመድ አብሮ ከመኖር ከመስማማት ከመጠናናት ምናምን ምናልባትም ልትወዶ ትችላለች። ግን ካልሆነስ ካልሆነ የእሱ ሕይወት ራሱ ሲሆን ነው የሚሆንበት። ያው መጨረሻው መፋታት ነው የሚሆነው። ሴት ልጅ ካልወደደችም ቢሆን በጣም ከባድ ነው። በነገራችን ላይ ለወንድ ልጅ ሲሆን ነው የሚሆንለት የሚሆንበት ህይወቱ። ለምን ካላችሁም ሴት ልጅ ያው የቤት መብራት ናት አደለ? ባሏን ስታፈቅረውና ስትወደው ወይም ደግሞ ሳታፈቅረው ሳትወደው ስታገባው በጣም ልዩነት አለው። ወንድ ልጅ ውሎ ነው የሚመጣው ውጭ ነው ስራው ምናምን በብዛት ሴት ልጅ ግን ሁልጊዜም ቤት ናት ወንድ ልጅ ስራ ውሎ ሲመጣ የምታፈቅረው የምትወደው ከሆነ ያገባችው ሰውዬ ቤቱን ፍክት አድርጋ ነው የምጠብቀው ልብሱን አጥባ ቤቱን አጽድታ ቆንጆ ምግብ ሰርታለት ለራሷ ተጣጥባ ቆንጆ ልብስ ለብሳ እስከሚመጣላት ድረስ ቡናዋን አፍልታ ምናምን ትጠብቀዋለች ቤተሰብ ነገር ግን በግድ ከሆነ ያገባት የማትወደው ከሆነ እስከ ህይወት ዘመን ድረስ እሷም ደስተኛ አትሆንም ደስ ብሏት ልብስም አትለብስም፣ ደስ ብሏት ምግብ አትስራም፣ ደስ ብሏት ቤቷን አታጸዳዳም፣ ደስ ብቻ ቤቷን አታሳምረም። ደስ ብሏት ሰው እንደዛ ካልሆነ ደግሞ ወንድ ልጅ ከውሎ ሲገባ ቤቱ ያልተጸዳ ከሆነ ልብሱ ካልታጠበ የሚፈልገው አይነት ምግብ ከሌለ ቢያፈቅራትም እንኳን ለሳምንት አይቆይም። ቤተሰብ በግድ እንደዚህ ወንዶች እያንዳንድ ጊዜ በግድ እኔ ከወደድኩሽ የሌላ ሰው ልትሆኚ አትችም የሚለው ነገር እኔ መልካም ነው ብዬ አላስብም። በበኩሌ ማለት ነው። ቤተሰብ ምክንያቱም ግዴታ የእሷ ፍቅርም ሊኖር ይገባል። እሷ ካልወደደችው አልፈልግህም፣ ከአንተ ጋር መኖር አልፈልግም እያለችው እሱ ግን በጭራሽ በጭራሽ ከኔ ጋር ትሆኛለች ነው ሲላት የነበረው። እንደውም እንግዲህ ያው ምናልባትም ማዶ መልሼ አግተዋለሁ ቤሎን እያለ እያስፈራራትን ይመስለኛል ብቻ ያው እንደምትፈልገው ሁኛላሃለሁ፣ ነገር ግን ተውኝ፣ እኔ አንተን አልወድህም፣ አላፈቅርህም፣ እጠላሃለሁ እያለችው ነው ኑን እሱ ግን በጭራሽ አንቺ የኔ ነሽ የማንም ልትሆኚ አትችም፣ እያለ ነው። አሁን በጣም የሚያሳዝነው ደግሞ በመካከላቸው እንግዲህ ጆ ገብቷል ማለት ነው። ሌላው እንግዲህ ኤልሹ ናት። ኤልሹ ሁላችንም እንደምናውቀው ማንም ሊቀርባት አልቻለም ከወንዶች። እዛም ማለች እዚህም ማለች። ወንድሟን እንኳን ካያችሁት ወንድሟም ያን ያክል አይደለም አሁን ከጆ ጋር በጣም ነበር የምትጠላለው፣ ምናምን ያው ውጭ ወጥተው ጭፈራ ቤት ይሄዳሉ፣ ምን ይላሉ ምን ይላሉ፣ ብቻ ትምህርታቸውን አቋርጠው ዝም ብለው ነበር የሚንዘላዘሉት። አሁን ግን እሷ እየወደደችው ይመስለኛል። እናም ለሱ ለባብሳ ልብሷን ቀይራ፣ ኑኑን፣ እኔ የምበልጥሽ አንቺ አትበልጭኝ ምናምን እያለች እየተጎረረች ስትሄድ እንግዲህ ጆ የለም ሲጀመር ጆ ከዛ ቤት የመጣው ወይም ደግሞ እንዴት ብሎ ከዛ ቤት መግባት እንዳለበት አስቦ እንጂ እሷን ወዷት እሷን አፍቅሯ ሳይሆን። ኑኑን አንድ ጊዜ መንገድ ላይ እየሮጠች እያለ መንገድ ላይ ተጋጭተው ከዛ በጣም ማለቴ ያው ደግፏት ነበር እንዳትወድቅ ምናምን። ብቻ እዛ ላይ በደንብ አይቷታል። ከዛ ወዷታል። ቤተሰብ ከዛ በኋላ እንዴት ከዛ ቤት መግባት እንዳለበት እና ኑኑን እንዴት ማየት እንዳለበት ብቻ እንጂ ስለ ኑኑ ማለት ስለ ኤልሹ ምንም አይነት ጥሩ አስተሳሰብ የለውም። እንግዲህ ኑኑን ፍለጋ ከዛ ቤት መጥቶ ነው። ከዛው ሲሄድ ወደዛ ወደዚህ እያለ ሲል መጠመጥ ወይዘሮ ሄለን ስለ ኑኑ ስታወራ የሰማው ማለት ነው። ከዶክተሩ ጋር ደውላ በፊት የጻፍከው የሕክምና ደብዳቤ ወይም ደረሰኙ ተደርሶበታል ስህተት እንደሆነ እሷ ተመርምራ ጤነኛ ሆናለች፣ ስለዚህ ሌላ ነገር ጻፍልኝ ብላ እንግዲህ ከዛ ጋር ስታወራ ሰምቷል ማለት ነው። ኑኑንም ስምሽ ማን ነው ትክክለኛ ስምሽ ማን ነው እያለም ሲያስጨንቃል ነበር። እሷ ለሌላ ነገር የፈለገው መስሏት ልትነግረው አልፈለገችም። እሱ ግን እቺ ኑኑ የምትባለውን ልጅ ወይዘሮ ሄለን ልትጎዳት እንዳሰበች ጠንቅቆ ስለሚያውቅ ነው እንደዛ ያለው። በዛ ላይ እንግዲህ እልሹን ብትሆን ከፍ ዝቅ እያደረገች ስትናገራት አይቷል። እሱ ብቻም ሳይሆን ወይዘሮ ሄለንም ብትሆን ኑኑን ከፍ ዝቅ እያደረገች በጣም መጥፎ ንግግሮችን ስትናገራት እያየ ነበር። እንደውም ወጥቶ በቦክስ የማይመታት ነገር ገጥሞት ነው እንጂ ለማንኛውም ውድ ቤተሰቦች እንግዲህ ኑኑንም ከፍ ዝቅ አድርጋ እየተናገረቻት ምግቡ እናንተ ስሩ፣ እናታችሁ የምትሰራው ምግብ በጭራሽ አይጣፍጥም ስትል ነበር። ይህም ሁሉ እንግዲህ እጆ ሰምቷል። መጨረሻ ላይ ኑኑ ሲጠይቃት ኑኑ ስሜን፣ አልነግርህም አንተ ማንነት ምንድን ነህ እያለችው ነበር። እንደዛ ሲል ኤልሾ ትደርስባቸዋለች። ኑኑ ኑኑ እያለች ስትወርድ ሁለታቸው ተያይዘው ይደበቃሉ ማለት ነው። እንግዲህ ኑኑ ማን እንደሆነች እሱም ቢሆን አውቋል ቤተሰቦች? ሌላው እንግዲህ ቤሎል በጣም ይወዳታል፣ በጣም ያፈቅራታል። ነገር ግን የኔ ፍቅር እያለ ደግሞ አዶናይ ይዟት ወደ ውጭ ወጥቷል። ይህንን ነገር የሚያደረገችበት ምክንያት ደግሞ ያው እሱን የሆነ ነገር አድርገዋለሁ ብሎ ስላስፈራራት ነው። ሌላው ወይዘሮ ሄለንም ብትሆን ከእሱ አጠገብ እንዳትረጂ እንዳትደርሺ ቃል ገብተሻል፣ ቃል የገባሽውን ደግሞ መተግበር አለብሽ ስትለም እያስጠነቀቀቻን ነበር። ሌላው አዶናይን አዱናይ እና ኑኑ ሲያወሩ ወንድምየው ደርሶ እየተቆጣት ነበር እሷን እሷ ግን የተረዳት ሰው አንድም የለም ወይም ደግሞ በእሷ በኩል የቆመላት የለም እስካሁን ድረስ ኑኑ በነገራችን ላይ በጣም ነው የምታሳዝነው ኑኑ ከዛ ቤት ሲቃይ ዋና መከራዋ በጣም ከሚገባው በላይ እየላቀ ነው እና እኔ በበኩሌ በጣም ነው የምታሳዝነኝ የዚህ ድራማ ላይ እና ወንድ ቤተሰቦቼ እንግዲህ እኔ ከዚህ ላይ አበቃለሁኝ እናንተም እስካሁን አብራችሁን ስለቆያችሁ ከልብ ነው የማመሰግነው። በያላችሁበት ሰላማችሁ ብዝዝት ርፍርፍ ይውልልኝ ባባዬ የማሮች በያላችሁበት፣ ፈጣሪ ይጠብቃችሁ፣ ሀሳባችሁን እቅዳችሁን ያሰጋላችሁ።